አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ በተለይም ደግሞ ገንዘብ በባንክ ቤት ላይ ለምታስቀምጡና ለማስቀመጥ ያሰባችው ካላቸው ከደቂቃዎች በፊት የወጣ እጅግ በጣም አስደንጋጭም አሳዛኝም የሆነ መረጃ ወጥቷል። ምናልባት ይህንን መረጃ ባለማወቅ ገንዘባችሁን ከባንኩ ብታስቀምጡና ገንዘባችሁ ቢጠፋ ተጠያቂ ማንኛውም እንደማይሆን ነው መረጃው የሚጠቁመው። ታዲያ ባንኩ ምን አይነት ሁኔታ ውስጥ ቢገባ ነው ይህንን አይነት መረጃ የወጣው የሚለውን በዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ የቪዛ ገደብን በሚመለከት በርካታ እህት ወንድሞች በጉጉት ሲጠብቁት የነበረውና በጉጉት ሲፈልጉት የነበረ አመሻሹን እጅግ እጅግ ወሳኝ የሆነ መረጃ ወጥቷል። የሱንም ወደ እናንተ ከማድረሳችን ባሻገር ዶላርን በተመለከተ አመሻሹን አስደንጋጭ የሆነ መረጃ ወጥቷል። የእሱንም እናስከትላለን። በሌላው መረጃችን ለመኪና ባለንብረቶችና ለመኪና ባለቤቶች በሙሉ አዲስ መመሪያ፣ አዲስ ሕግ ተግባራዊ መደረጉ ተሰምቷል። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮ ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው የምናመራ ይሆናል። እንግዲህ ክብራን ተመልካቾቼ አመሻሹን እጅግ በርካታ መረጃዎች ወጥተዋል። በተለይ ከባንኩ በኩል የወጣው መረጃ ገንዘብ ለምታስቀምጡና ገንዘብ ለማስቀመጥ ያሰባችሁ ካላችሁ ይህ መረጃ እመኑኝ ለናንተ እጅግ በጣም ጠቃሚ ነው። ስለ ባንኩ ሙሉ መረጃ ወደ እናንተ ከማድረሳችን በፊት ግን በዛሬው ዕለት የወጣ እጅግ በጣም አስገራሚ ከዶላር ጋር ተያይዞ አንድ መረጃ አለ። የሱን በማስቀደም የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። እንግዲህ ክቡራን ተመልካቾቼ ዶላር እንደሚታወቀው ሐሰተኛ ዶላርም እንዳለ ትክክለኛ ዶላርም አለ። የኢትዮጵያም ገንዘብ እንደምታውቁት ትክክለኛ የኢትዮጵያ ገንዘብ እንዳለም ሁሉ የሐሰተኛ ዶላርም እንዳለ ነው በዛሬው ዕለት እጅግ በጣም ያስገረመኝ መረጃ ሆኗል። እንግዲህ ሐሰተኛ ዶላርን ከትክክለኛው ጋር በማቀላቀል ለቪዛ አገልግሎት ክፍያ የፈጸመ ተጠርጣሪ በቁጥጥር ስር መዋሉን በዛሬው ዕለት ኢትዮፕሬስ ድርጅት መረጃውን አውጥቶታል። ሐሰተኛ የአሜሪካ ዶላር ከትክክለኛ ጋር በመቀላቀል ለቪዛ አገልግሎት ክፍያ የፈጸመው ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጠራበት እንደሚገኝ የአዲስ አበባ ፖሊስ አስታውቋል። በቄርቆስ ክፍለ ከተማ ወረዳ 3 ጎተራ አካባቢ ከሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት 3500 ሐሰተኛ የአሜሪካ ዶላር ከትክክለኛ 3250 የአሜሪካ ዶላር ጋር በመቀላቀል ለቪዛ አገልግሎት ክፍያ ለመፈጸም ሲሞክር በመስሪያ ቤቱ ሰራተኞች እጅ ከፍንጅ ተይዟል። የውጭ ሀገራትን ሆነ የኢትዮጵያን ብር እያባዙ ሐሰተኛ ገንዘቦችን ወደ ተቋማትና ህብረተሰቡን ማሰራጨትና ማገልገል በሀገር ምጣኔ ሀብት ላይ የሚያስከትለው ጉዳት የከፋ በመሆኑ እንደዚህ አይነት እኩይ ተግባር ላይ የሚሰማሩ አካላት ከድርጊታቸው እንዲታቀቡ የአዲስ አበባ ፖሊስ በዛሬው ዕለት ማሳሰቡ መረጃ ወጥቷል። ከዚሁ ጋር ተያይዞ በርካታ እህት ወንድሞች በጉጉት ሲጠብቁት የነበረው የቪዛ ገደብን በተመለከተ አመሻሹን ዋዜማ መረጃውን አውጥቶት እንደሚከተለው ይቀርባል። አውሮፓ ህብረት በኢትዮጵያ ላይ በጣለው የቪዛ ገደብ ሌላ በቀጣይ ግንቦት ወር እንደሚወያይበት በኢትዮጵያ የህብረቱ አምባሳደርና የአባል አገራት ዲፕሎማቶች ትናንት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የአገር ውስጥ የዜና ምንጮች ዘግቦታል ሲል ዋዜማ አመሻሹን አውጥቶታል። ህብረቱ ባለፉት ዓመት ሚያዚያ የቪዛ ገደብ የጣለው የኢትዮጵያ መንግስት ተመላሽ ስደተኞችን ለመቀበል በቂ ትብብር አላሳየም በሚል ነበር። የህብረቱ አምባሳደር ሶፊ እንደተናገረው ከሆነ በሰሜን ኢትዮጵያው ጦርነት የተቋረጠው የኢትዮጵያና የህብረቱ ግንኙነት ወደ ነበረበት ለመመለስ መተማመን እንደተፈጠረም ተናግሯልም ተብሏል። ህብረቱ ለኢትዮጵያ የሚሰጠውን የበጀት ድጋፍ እንደገና ሊጀምር በሚችልበት ሁኔታ ዙሪያ ከመንግስት ጋር እየመከረ መሆኑን አምባሳደር ሶፊ እንደጠቆመው ዘገባው መጥቀሱን በአመሻሹ ሪፖርት ላይ ለመመልከት ችለናል። እንግዲህ ይህ መረጃ ደግሞ በድጋሚ ሲፈቀድ ወደ እናንተ እናደርሳለን። በሌላው መረጃችን አመሻሹን እጅግ በጣም አስደንጋጭ የሆነ መረጃ ወጥቷል። ይህም እንግዲህ ገንዘብ በባንክ ላይ ለምታስቀምጡ ኢትዮጵያውያን ሁሉ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል ይመስላል። የኢትዮጵያ ካፒታል ገበያ ባለስልጣን ታክሎ ኢንቨስትመንት ባንክ ሕገወጥ ነው ሲል ማስጠንቀቁን አመሻሹን ካፒታል መረጃውን አውጥቶታል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ህጋዊ ፍቃድ የኢንቨስትመንት አገልግሎት መስጠት መጀመሩን አስታውቋል። ታዲያ ያለምንም ኢንቨስትመንት ፍቃድ ህጋዊ ሳይሆን የጀመረ ድርጅት ህብረተሰቡን ከዚህ አይነት ውንብድና መከላከል የሚቻል እንደሆነም ነው በስፍራው የተገለጸው። መረጃ እንደሚያሳየው ባለስልጣኑ ይህ አካል የመጀመሪያ የኢትዮጵያ ኢንቨስትመንት ባንክ ነው ብሎ ድረ ገጽ ከፍቶ ማስተዋወቁን የገለጸ ሲሆን ባለስልጣኑ ባወጣው መግለጫ መሰረት ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪ ፍቃድ አሰጣጥና ቁጥጥር መመሪያ ቁጥር 980 እዝባር 2016 መሰረት ፍቃድ ሳያገኝ አገልግሎት እየሰጠ ነው። በዚህም ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑንም አሳስቧል። በተጨማሪም ባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚችሉ በሕጋዊ መንገድ የተመዘገቡና ፍቃድ ያላቸው አካላት ብቻ መሆናቸውንም አስገንዝበዋል። ግለሰቦችና ድርጅቶች ከዚህ አካል ውጭ ከሌላ ፍቃድ ከሌለው የካፒታል ገበያ አገልግሎት ሰጪ ጋር ማንኛውንም አይነት የኢንቨስትመንት እንቅስቃሴ እንዳያደርጉ ሲል ያሳሰበ ሲሆን በዚህ ላይ ገንዘባችን ተበላ ምናምን ብትሉ የሚመለከተው ነገር እንዳልሆነ ማሳሰቡን እንግዲህ ካፒታል ጋዜጣ አመሻሹን አውጥቶት ወደ እናንተ የጥንቃቄ መልእክቱን አስተላልፈናል ማለት ነው። በሌላው መረጃችን ለመኪና ባለንብረቶች በሙሉ አዲስ መረጃ ወጥቷል። ይኸውም የሦስተኛ ወገን የኢንሹራንስ ህግ ተሻሽሎ መተግበር መጀመሩ ነው። በዛሬ ዕለት የተገለጸው የመንገድ ደህንነት ባለሥልጣን 554 እዝባር 2016 መሠረት የሦስተኛ ወገን የኢንሹራንስ ሕግ አሻሽሎ በሀገር አቀፍ ደረጃ ወደ ተግባር መግባቱን ተሰምቷል። በመንገድ ደህንነትና የመንገድ ፈንድ አገልግሎት የመንገድ ደህንነትና የአቅም ግንባታ ትምህርት መሪ ስራ አስፈጻሚ አቶ ዮሐንስ ለማ በተሻሻለው የሶስተኛ ወገን የኃላፊነት መመሪያ መሰረት ለአስቸኳይ ህክምና አገልግሎት ቀደም ሲል ሁለት ሺህ ብር የሚከፈል ሲሆን አሁን ወደ 15 ሺህ ብር ከፍ እንዲል ተደርጓል ነው ያሉት። ቀደም ሲል የነበረው ሁለት ሺህ ብር አሁን ባለው ሁኔታ ተገቢውን ሕክምና እንኳን ሊሰጥ ይቅርና ካርድ ለማውጣት እንኳን አይበቃም ሲሉም ገልጸዋል። ይህ በእንዲህ እንዳለ አሽከርካሪዎች የሞት አደጋ ሲያደርሱ በፊት የሚከፍለው 40 ሺ ብር በማሻሻል ወደ 250 ሺ ብር ማደጉንም አሳውቋል። ምንም እንኳን ሕይወትን በገንዘብ መተካት ባይቻልም ለጊዜያዊነት ለማህበረሰቡና ኢኮኖሚያዊ ጉዳዮች ላይ ካሳ እንዲሆን ነውም ተብሏል። በአካል ላይ ጉዳት ያደረሰም በተመሳሳይ አርባ ሺህ ብር የቅጣት ክፍያ ይፈጸም የነበረው በአዲሱ ማሻሻያ መሰረት 250 ሺህ ብር ከፍ እንዲል መደረጉን አቶ ዮሐንስ ለማ አስታውቀዋል። ዋና ስራ አስፈጻሚው እዚህ ውሳኔ ላይ የደረስነው ነው ከክልልና ከከተማ አስተዳደሮች ጋር እንዲሁም ከተጎጂና ከጤና ባለሙያዎች ጋር በተደረገ ውይይት ነው ማለታቸው የተገለጸ ሲሆን፣ በፊት የነበረው የሕክምና የአካል ጉዳት እንዲሁም የሞት ቅጣት አሁን ካለው የሀገሪቱና አህጉራዊ ሁኔታ ጋር ሲነፃፀር ልዩነት እንደፈጠረም ተናግረዋል። ለምሽት ያዝንላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ላይክ ሸር ሸር አድርጉት እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።